ኮንዶም እያልኩሽ ነው። እናንተ ብስብስ ወንዶች ደግሞ ኮንዶም ግዙ። ኮንዶም ገዝታችሁ ኪሳች ውስጥ አድርጋችሁ በኮንዶም ተጠቀሙ። እኔ ስትበሉ ራሱ በሱ ብትበሉ ደስ ይለኛል። አይደለም ስንት ተኙ፣ አፈር ብሉና፣ እናቴ ዛሬ ያልታፈሰ ሴት የለም። ያልታፈሰች ሴት ምንም ያላደረጉ ለስራ የመጡ ለአላማ የመጡ አላማ ያላቸው ናቸው ቢታፈሱት

አርጊሌ ነው ምና ምን ነገር ተጠቀምሽ ፍሽ ፍሽ አርጊሌ ማል አና አላሁ አክበር እያሉ እያዩሽ ማለት ነው። አላህ ምደፋ ይፋሽና ከዛ ከእናንተ ጋር ሰው አንድ ላይ ተጨፍልቆ ኢትዮጵያዊ ተብለ እንጨፈለጋል። የሚያመኝ ይሄ ነው እያልኩሽ እኮ ነው። በአንቺ ርካሽ መዳሞቻቸው ሲሳፈሩ ከስራ ውጪ ምንም የመዳማቸውን ፍሪጅ እንኳን ከፍተው ማይበሉ ቆሎ እንኳን የሚበሉ እህቶች ስንት አሉ ሚሊየን መዳሞቻቸው ሲሳፈሩ የሚደብራቸው አረንድ እየተጨቃጨኩ መዳሜ በኖሮች የሚሉ እነዚህ ሴቶች ነው የምታሰድቡት። ገባችሁ? ያው ከዚህ በኋላ እዚህ ቲክታክ ላይ አርግዤ ነው ስትይ የሸጎረ ሼት አለ፣ የሸጎረ ሼት አለ። ገባችሁ? ከዚህ በኋላ ቀልድ የለ ምን ተፈጥሮ ነው ማስዬ? ለወንድ ደግሞ በእጃችን ኮንዶም አድርገን ንብላ ምን በወጣ ጆከሬው፣ ልክ ወለደች ወልዳ የስድስት ቀን ነጻለች። በአረንጓዴ ብጫ ቀኝ ጠቅልላ እዚጋ ጣለችው። እግዚአብሔርን ጆከር እንዳለ፣ እኔ ማቃቸው ልጆች እንዳለ ታፈሱት፣ የታፈሱት እንዳለ ልጁን እስከ ህይወቱ በአረንጓዴ ልክ እንደ ኃይሌ ገብረስላሴ እንደ ቀነኒሳ በቀለ በሀገራችን ባንዲራ ጠቅልላ ኢትዮጵያዊ መሆኑን አረጋግጣለን። ጥላው ጠፋች። ግን እንትኑ የጣለችበት ሱፐር ማርኬት ጋር ስለሆነ ካሜራ ይወጣል። ሩህ አለ አለው። በዚህ ሙቀት ጆከር፣ እግዚአብሔር እሳት። ይሄ በሀገር ገዥነት ይሆናል፣ ኢትዮጵያን ይገዛል። ሀገራቸውን በትገዛው ተው ጥሩ ነገር። ልክ ወለደች ወልዳ የስድስት ቀን ህፃን ልጅ ባረንጓዴ ቢጫ ቀይ ተጠቅልላ እዚህ ጋር ጣለችው። እግዚአብሔርን ጆከር እንዳለ እኔ የማውቃቸው ልጆች እንዳለ እኔ ታፈሱት እንዳለ ልጁን እስከ ህይወቱ ባረንጓዴ ልክ እንደ ሀይሌ ገብረ ስላሴ እንደ ቀነኒሳ በቀለ በሀገራችን ባንዲራ ጠቅለላ ኢትዮጵያዊ መሆኑን አረጋግጣለን። ጥላው ጠፋች። ግን እንትኑ የጣለችበት ሱፐር ማርኬት ጋር ስለሆነ ካሜራ ይወጣል። ሩሆ አለ አለው በዚህ ሙቀት እጆከር እግዚአብሔርን እሳት ይሄ በቃ ሀገር ገዥ ነው የሚሆነ ኢትዮጵያን ይገዛል። አራ ሀገራችን በዲቃላማ ትገዛው? ተው እኮ እናቴ፣ ቢታዝ ይሄ እኮ የተገፋ እኮ ነው። አስባ ጥሩ ነገር እንደጣለች በባንዲራ ጠቅልላ ቁጭ ታደርገዋለች። ወይኔ ነበር ለንቶን ወንድሞቻችን በሞቱበት ባንዲራ ስለ ልጁ መጣ። ኮኮብ አለው ባንዲራው፣ ኮኮብ አለው ባንዲራው፣ ኮኮብ አለው ደግሞ ተደሙ፣ ኮኮብ አለው። ኮኮቡ ምን ኮኮቡ ም ኖሮ አልኖረ፣ ሁለቱም እኮ የራሳችን ነው። ጆከር እግዚአብሔር እኔ የሚያሳዝኑኝ እነዛኞቹ በነገራችን ላይ ኮመንታተሮች የሚያስቃችሁ ምንድን ነው አሁን ይሄ ታሪክ ያስቃል የምር ያሳብዳል እንጂ አንደኛ ሀገርን የሚያሰደብ ሁለተኛ ስቶቻችን የት ናቸው ጆከር እኮ ቢስቅ ሌላ ሀገር ሆኖ ነው የሚስቀው ችግር የለበትም ከታች ቁጭ ብላችሁ የምትስቁ ገብርኤልን ደም አልቅሱ የተሰበረ ልብ መላክ ይሻላል እንጂ ለምትስቁ ነው ይህን የምናገረው ምክንያቱም የሚያስለቅ ዘመን ነው ያለንበት ሁኔታ በጣም ነው የሚያስፈራው አሁን ምን ያስቃል? ህፃን ልጅ ተጣለ፣ በኢትዮጵያ ባንዲራ። እንግዲህ ኢትዮጵያ የሚውለደው ሌላ ዜጋ የሚውለደው ስማችን መልካም እንዳልሆነ ነው የሚያሳየው። የሀገራችን ባንዲራ የማንም ልጅን የምንም ልጅን ከምን የሚረገዝ ከየት የሚምጣ፣ እግዚአብሔር ምስክር ነው። በጣም ነው የምታሳፍሩት። በምትስቁ ልጆች ከታች ሆናችሁ ምን መልካም ነገር ሰምታችሁ፣ ምን የሚያስቅ ተገኝ? በኢትዮጵያ ባንዲራ እኮ ነው። ጥያቄ ልጠይቅሽ አንቺን ቆይ እች ሴት በሽተኛ ብትሆን ታማ፣ ከፎቅ ላይ ተወረወራ፣ የሆነ ሰው ግፋቻ ቢያደርግባት አንስቅም? አምጣ ወልዳ ደስ እያላት እንትን አስገብታ ተቸግራ አውጥታ በባንዲራ ጠቅልላ ተለሄደች። ስለዚህ ነው የሚያናድደኝ። ሙሉ እዚህ ጋር ያለ እጃዛ ቤት ያልተሰበረ የለም እንዳለን ያፈሷቸው ሴት ሴቱንም ወንድ ወንዱንም እንዳለ በመደዳን የታፈሱት እንዴት እንደሚያሳዝኑት እግዚአብሔርን በዛ ላይ እየተባለ ያለው ዱባይ አስቡት። የምር በጣም ነው የሚያሳፍረው። የእሷ በእሷ ምኑ መሳቅ አይደለም። የፈለጋትም መሆን ይቻላል፣ ግን እዛ ጋር ያለው የሀገር ባንዲራ ነው፣ የምንም የምንም የሚሆን ዓለም የሚያውቀው ማለት ነው። ስለዚህ ልታዝኑ ነው የሚገባችሁ። የምር ይሄ አያስቅም። የምትስቁ ሰዎች ከውስጣችሁ የሆነ ነገር የጎደለ መሆን አለበት እንደሳስብ እሷ ሊኗን የሸጠች እንደሆነ ሚሚቻ አሁን ሳሁን ሙሉ እዚህ ሀገር ዜጎች እያወሩባት ያለችው እንትን ወንድ ዛ መዳሟ ስትሳፈር ልጁን ይዛው ገባች ቤቷ ሴትዮዋ መዳኒት እንደሱ አይነት በጣም ብዙ አለ፣ በጣም ብዙ አለ። እንደሱ አይነት ምንም የምንማንቦታቸው በጣም ብዙ አለ። አሁን እች ሴትዮ እች መዳም ክብሯ ምንድነው? በጎንና በጎንሽ የታሸግሽው ታሸግ ያለ መድሃኒት ተቀብቼ ነው። ጆከ አልጋ መዳሙ አልጋ ይዘተኛች ዘተኛች እሷ ስትሳፉ፣ ይቺ ጀግና ናት። ፈጣሪ ሆይ አፈር ብላሽ። ጆከ ጀግና ናት። ማራት ላይ ወንዶቹ አጠቃላይ ነው ያስቃል። የምር ነው ከድፍረቷ ነገ ምን እንደምትሆን ስለማታውቅ ኢትዮጵያዊነታችሁን እያስተዋወቀችላችሁ ነው። ልንገራት፣ ፍቅር ተጫወተች፣ ወለደች፣ አማጠች። ኢትዮጵያዊነታችሁን እያስተዋወቀችላችሁ ነው። ቁጭ አድርገን በባንዲራ ጠቅልለን ጉዱን አትሰልችዋለሁ። ጆከር የምር በቃ ልብ እየተናገርክ እንዳሉ እባክም ይሄ አያስቅም። ሲሪየስ የምር የሚያምና የሚያሳዝን በተለይ ለጉባዮች ለእኛ ለሴቶቹ አንገት የሚያስደፋ ነው። የምር ይነበ አይደረግም። ምን ታደርጊያለሽ? አይ ይሁና። ለማንኛውም ልቦና ይስጠን። ከዚህ ውጭ ምንም ማለት አልችልም። በእውነት የዛኛ የዛችኛን አይችዋለሁ መስ ይሄ መዳም ቤት ቁጭ ብላ ከነ ሽሿ እሱ እሱን እሱ ችግር የለውም። በዛ የሳቁ ምክንያቱም ዋጋ የምትከፍለው ራሷ ናት። የዚኛው ግን አንደኛ ባንዲራ አለላው ላይ፣ ሁለተኛው የእኛ ሴትነ፣ ሶስተኛው ዱባይ ሲባል፣ በስንቱ ነው መታማት ያለብን? ቤተሰብ ዱባይ ላይ ያለ ነገር ምን አይነት እስኪ ፊት ነገር ሊወጣ በነገራችን ላይ እንደዚህ ማድረጉ ጥሩ አይደለም። ወልዳችሁ ለባልተቤቱ መስጠት ትችላላችሁ። ሴትናፋርኮ ነው የሚመስለው ሀሳቤን ልጨርስ መሲል ይተ እንጂ ጥሩ አይደለም። ይደብራል። ኢትዮጵያዊነታችሁ ሀበሻነታችሁን ብዙ ሰርተው ደግሞ የሚያድሩ እህቶቻችን አሉ። እንጂ ሚሚዬ ባንዲራው እኮ ምን ብዙ ሰው እኮ እየሞተበት እየተጠቀለሉ እናቶቻችን እየተጠቀለሉ እየተጣሉበት አይደለ? ባንዲራው ታስብ ያለሽ ሴትነታችሁን ግን ጥሩ አይደለም። እና አታሰድቧቸው እህቶቻችን

አይ ለማንኛውም የምር እናስብበት። ማለት እንደዛ ያልኩ ለምን እንደሆን ታውቃለ። ቢያንስ ያኛው በሀገራችን ላይ ነው እየሆነ ያለው፣ ሀገራችን ላይ መሆን ያለበት እንትን ነው። ግን በሰው ሀገር ላይ ሆኖ እኔ ዱባይ መሆን ለብሼ ሄጄ ምን ያክል እንደተሰቃየው እኔ የማውቀው መስሻ፣ ባንዲራ ማለት ነው ፎቶ ለመነሳት የሚወጣ ነው። እና እንኳን እስተጥሎበት ሰው እስከባድ ነው በጣም አንዳንዴ። ያላችሁበትን ቦታ አስቡ። ውስጥ ለሚሰሩ እህቶቻችን ልንረዳቸው ግድ ይላል። ዛሬ እንደምንስቀው አይደለም ጉዳዩ ሲደርስ የሆነ ነገር ሲደርስብን ምን ላይ እንደምንሆን ታውቁታላችሁ ይሄ ስድብ ይሄ ሳቅ ይሄ ምናምን አይደለም እንዴት ነው መመለስ የምንችለው የሆነ ነገር ላይ እየተደረገ ያለው ሙሉ ዱባይ ላይ ነው ሌላ ሀገር ልጆች አይደሉም ምንም አይነት እንት ሲመጣ የዱባይ ስም ነው የሚወጣው ከዛ ቀጥሎ የሴቶቻችን ስም ነው ወንዶች ብታጠፉ አይፈረድባችሁ ምክንያቱም ስማችሁ ገን ነው አይወጣም ስለዚህ መተሳሰቡ የሻለ የተሻለ ነው ብዬ ነው የማስበው እና ህፃኑ ሳያሳዝንሽ ዘጠኝ ወር ከአምስት ቀን የተሸከምሽው በምን አንጀትሽ በእናትሽ በእውነት በጣም ያማል